በጣም ከባድ ቃል ነበረ የገቡላት። እናትዮ መርቃቸዋለች። እንግዲህ አይኔም ባይ ማየት ከሌላ ጊዜው በጣም በጣም፣ ይሄ ቪዲዮ ላይክ ላይክ ላይክ ያስፈልጓል። እሺ ቤተሰብ ላይክ በጣም ያስፈልጓል። ሁላችሁም ይሄን ቪዲዮ በደንብ አርጋችሁ ላይክ አድርጉ። ዛሬ ስለ ሀይሚዬ እናት እና ስለ ብሩኬ ዛሬ እንግዲህ ቤተሰብ ተወዳጇ የኛዋ ንግስት ሀይሚዬ እንግዲህ ከተወዳጇ ከእናቷ ጋራ ዛሬ ከች ብላለች። በጣም ደስ ብሎኛል። እንግዲህ ቡራዬ ሀማቱን ሊታዋወቅ ወደ ሀይሚዬ መቶ በጣም ደስ የሚል ጨዋታ ሲጫወቱ ነበረ። እንግዲህ ሀይሚዬና እናቷ የልብ ልባቸው ዛሬ ሲጫወቱ በጣም ያስቀኑ ነበረ። እግዚአብሔር ነው ምላችሁ። ዛሬ እኔ በጣም ደስ ብሎኛል። የአዳሜ ወሬ ወገባቸው ላይ የተቆመጡት ሀይሚ ከእናቷ ጋር ለምንድን ነው ማመጣው? ሀይሚ ምናምን ያላችሁት ይኸው ሀይሚዬ እንግዲህ ከእናቷ ጋር መታለች። እኔም በቀደም እንዳልኩት ምንድን ነው ያልኩት? ያው እናትየው ካሜራ ላይ ብዙም ስለምትፈራ ይሆናል። አንዳንድ ሰው ካሜራ ብዙም እንዲመጣ አይፈልግም። አሁን የእኔ እናት አትፈልግም፣ ካሜራ አትወድም። እንስራ ብላ ትንሽ አትለኝም። እና ለዛም ነው ብላ ተናግራለች። ሀይሚዬ ሁሉን ነገር ግልጽ ተናግራለች። እና ዛሬ እንግዲህ ብሩኬ በጣም ከባድ ቃል ነበረ የገቡላት እናትዮ መርቃቸዋለች እንግዲህ አይኔን ባይኔ ማየት እፈልጋለሁ ብላለች እንግዲህ ሀይሚዬ እና ብሩኬ እንግዲህ ፈጠን ፈጠን ብላችሁ እንግዲህ ተጋብታችሁ እንግዲህ ማሙሽን ብታመጡልን ደስ ይለናል ማለት ነው እናትዬ በጣም ቃል የገቡላት ነገር አለ መሰለኝ እሱን ነገር በጣም ነው ያዘቻቸው እና የሀይሚዬ እናት የኔ ደርባባ እናት እንዴት እንደምታምሪ ማርያምን ነው ምለው። በቃ እንዴት እንደምታፈር የኔ ቆንጆ እናት በጣም ነው ደስ የምትለው። ዛሬ ሀይሚዬ በእንደዚህ አይነት ሁኔታ ስላየሁሽ በጣም በጣም በጣም ደስ ብሎኛል። ቡራዬ የእኛ ሰው አክባሪ፣ የእኛ ጀግና ማርያምን ትለያለ። በቃ ትለያለ። እንደዚህ ወንድ ማለት እንደዚህ፣ ለቤተሰብ ክብር የሚሰጥ ለቤተሰብ የሚታዘዝ ለቤተሰብ ጎንበስ የሚል ወንድ ለእኔ ወንድ ነው በቃ ለምን? ቡራዬ እናቱን ስለሚያከብራት የሰውንም እናት ያከብራል፣ የሰውንም ቤተሰብ ያከብራል። እና ውዶቼ ትናንትና እንግዲህ አይታችኋል። ብሩኬን ላይ ብላይ ነበረ። ሀይሚዬ እና ብሩኬን ለማጣላት ብዙ ብዙ ነገሮች የተናገሩ ነበረ። ምንድን ነው እሱ የተናገሩት ብትሉ ምንድን ነው ትናንትና ብሩኬን የመጀመሪያ ፍቅረኛል ይዘህልና። ምን ማለት ነው የመጀመሪያ ፍቅረኛል ይዘህልና ማለት ሀይሚዬ? ምን አስባችሁ ነው? እንዲጣሉ አስባችሁ ነው ወይ? እኔ እኮ አንዳንድ ሰዎች በጣም ትገርሙኛላችሁ። ብሩኬና ሀይሚን ለማጣላት ብዙ ሴራ ታሴራላችሁ፣ ግን አይሳካላችሁም። ሀይሚዬና ብሩኬ አሁንም አሁንም አሁንም ወደፊት ናቸው። እግዚአብሔር ያግዛቸው ነው የምለው። በጣም ነው የምወዳቸው እግዚአብሔርን እና ብዙዎቹ እናትዮ ጋት በጣም ምናምን ስትሉ የነበራቸው ይሄ ዛሬ እንግዲህ ከማዘር ጋር ፏ ብላ መታለች። በጣም ነው ደስ ያለኝ። ቡራዬም መጥቶ እንግዲህ ማዘር ጋር ብዙ ነገር እያወሩ ነበረ። በጣም ብዙ ነገር ቃል የገባቃ ቃል የገቡት ነገር አለ። እንግዲህ ሀይሚዬ ታሳካዋለች ብዬ አስባለሁ። እግዚአብሔር ሀሳባቸው እንዲያሳካላቸው ነው የምመኝላቸው። ጠላታቸውን ያረቅላቸው ነው እግዚአብሔር ነው። እነዚህ ልጅ በጣም ብዙ ጠላቶች አሏቸው። እነሱን በቀለመጣል እነሱን አብሶ ደግሞ ብሩኬ ላይቭ ላይ ሲገባ ምን አይነት ሴጣን የሚፈጠር ሁሉ አላውቅም። በጣም ነው የሚገርመኝ። እግዚአብሔርን በጣም የሚደብር ነገር ነው፣ በቃ የሚሰራው ማለት ነው። እንደዚህ አይነት ስራ በጣም ይደብራል። ሴራ ማሴር ሰው ልጅ ላይ ምንም አይሰራላችሁም። ብሩኬ ሀይሚን ይወዳታል፣ በቦሌም አላችሁ በባሌም፣ ሀይሚን ይወዳታል። አሁን ደግሞ እንደውም ከሀይሚ ይልቅ ደግሞ የብሩኬ ፍቅር እየጨመረ መጣል። የብሩኬ ፍቅር ለእሷ ያለው እይታ ከበፊቱ አሁን በደንብ በቀለኔ ራሱ ግልጽ ሆኖ ታይቶልኛል። እግዚአብሔር ነው የምላችሁ በቃ ግልጽ ሆኖልኛል። ብሩኬ ሃይሚን በጣም ነው የሚወዳት በጣም ነው የሚያፈቅራት። በቃ ከራሱ በላይ ነው የሚወዳት። እግዚአብሔርን ነው ማለት ነው። ብሩኬ ብልጥ ነው፣ ብሩኬ ምንም ብልጥነት የለውም። እግዚአብሔርን እስጥዩት። ብሩኬ ምንም አይነት ብልጥነት የለውም። ብልጥ ነው ለምትሉ ሰዎች እሷ ሞኝናት። ምንም ሃይሚን ብሩኬ የሚታወቃሉ፣ ይዋደዳሉ። የራሳቸው የሆነ መንገድ አላቸው። ማንም በመሃላቸው ቢገባ ሀይሜና ብሩኬን የሚለያያቸው ሰው የለም። እሱም ብሏል እኔና ሃይሚን የሚለያየን ሰው የለም። የፈለገ ነገር ቢፈጠር እኔና ሃይሚን የሚያለያየን ሰው የለም ብሏል። በቃ ስለዚህ ሃይሚዬና ብሩኬ እድሜ ይስጣቸው፣ ቤተሰቦቻቸውን ለማስደሰት ያብቃችሁ። እናንተም ይመዳም ቅመሞች ብሩኬና ሃይሚን የምታግዙ እህቶቻችን ሰብስክራይብ እያደረጋችሁ እንዲሁም ሼር እያደረጋችሁ በጣም በቃ በብዙ መንገድ የምታግዟቸው እግዚአብሔር ጨምሮ ጨማምሮ ይስጣችሁ። ልክ እንደኔ ደግሞ ለብሩኬን ለሀይም እንደዚህ እየወጣችሁ መከታ የምትሆኑላቸው ደግሞ ያው እግዚአብሔር ይባርከን ነው ምለው፣ ማርያምን ነው ምለው። እና እኔ እንጃ እኔ ብሩኬን ለሀይሚን ክፉ አይንካብኝ። ዛሬ እንግዲህ ደርባባ የሀይሚዬ እናት እንግዲህ በቃ ደስ ብላት መታለች። የእኔ እናት መሳቅ ብቻ ነው ትስቃለች። በቃ ጋሽዬ መሳቅ ነው። ሀይሚዬም እንደዚህ መሳቅ ትወዳለች። በቃ ከቤተሰብ ነው ሳቅ ሳቅ፣ ከቤተሰብ ነው ሁሉም ይስቃሉ፣ እነዛ እህቶቹም ይስቃሉ፣ አብርሃምም እንደዛ ነው እና የሳቅ ቤተሰብ ናቸው፣ ደስ ይላሉ። አብርሃም ትንሽ አብዷል እንጂ ከኤርሜላ ጋር ሆኖ አብዷል እንጂ አብርሃም ጥሩ ሰው ነበረ፣ ግን በቃ ከኤርሜላ ጋር ሆኖ ተበላሸ። እና ቤተሰብዬ፣ እኔ እንጃ። ብቻ ሀይሚዬ ነብሩኬን አትንኩብን። ላይቭ ሲገባ የሌለ ነገር አታውሩ። ብሩኬ ፊት ለፊት ሃይሚን ብሩኬን ለማጣራት የምትጣጠሩ ሰዎች እንደማይሳካላችሁ በአጭሩ ልንገራችሁ ብዬ ነው አትንኩብን በቃ ቡርኬን ሀይሚን አትንኩብን እውነት በቃ ትናገሯቸው እንግዲህ በቃ ይሁን እናቷን ይዛ መጣች እንግዲህ አሁን ምን ምን ደግሞ ይባላል እናቷን ይው ይዛ መጣች ከማዬ ጋር ዛሬ አፍላፍ ገጥሞ ሲያወሩ እንዴት እንዴት እንደሚያምሩ እንዴት እንደሚያምሩ ስማርቱ ነው በቃ የኔ ቆንጆ የእኔ ቆንጆ እናት ደግሞ በስማ የኔ ፍቅሮች፣ በጣም ነው የምታምሩት። እግዚአብሔር ከአይን ይጠብቃችሁ ነው የምለው። ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳቸው ወዳቸለች አውቸው